ጦርነቱ ተጀመረ። በትላንትናው ምሽት ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በሌላኛው ትልቅ ከተማ ካንዳሃር ላይ ከፍተኛ የአየር ድብደባ እየፈጸመ ትገኛለች። ከተሞቹ በፍንዳታ እየተናጡ ነው። የፓኪስታን አየር ጥቃት የታሊባንን የጦር ማዘዣዎችንና ማዕከላትን ዕላማ ያደረገ ነው።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 መድፍና ሮኬቶች እየጋዩ ይገኛሉ። አሁን ላይ ፓኪስታንና አፍጋኒስታን 48 ሰዓት የተኩስ አቁም ስምምነት ማድረጋቸው እየተሰማ ነው። ሰላም ለዓለማችን። በጣም አስቸጋሪና ከባድ ጦርነት ነው። አፍጋኖች እንግዲህ ከዚህ በፊት ምን ያህል ከባድ ለአሜሪካ ወታደሮችም አስቸጋሪ እንደነበሩ ይታወቃል። አሜሪካ ራሱ አቅቷት የወጣችበት ምድር ነው። በጣም ከባድና አስቸጋሪ ውጊያ ነው እየተካሄደ ያለው። ያን በማስመልከት ነው ለእናንተ ይዤላቸው የመጣሁት። ሚኬታ ቡሩን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።